እያልኩ ያሉት ክርስቲያን ከሆንክ ስለ ክርስትና ማስተማር ያለብህ ክርስቲያን ነው። አንተ የሙስሊም ነብይ ከሆንክ ስለ አላ ስለ መሐመድ ነው መስበክ ያለብህ እንጂ ለምን እንደሷ ይባለ እ አንድ ነገር ላስረዳሽ። ትልቅ ልጅ ነሽ፣ ጻራሽ ለትልቅ ልጅ አስብ። ነብያት ሲያስተምሩ ጊዜ የሌላን እምነት አንነቃም፣ አናስተምርም፣ አያገባንም ብለው ያስተምሩ ነበር ወይንስ እነዚያን ሰፉ ሰዎች ስህተት ላይ ናቸው ብለው ወደ እነሱ እንዲመጡ ያስተምሯቸው ነበር። እስኪ መልሽ። መሲሁ እንደዚህ ነበር ያደረገው ኢየሱስ ክርስቶስ እኮ ፈሪሳዊያኖችን ሲጠራቸው ነበር ወደ አምላክ ቃሉ እያለ ሲጣራ ነበር። እንዲህ አገባኝም እ ፈሪሳዊ ያደረገውኝም ስለ እውነተኛው አምላክ ነው እየሰበከ ያለው ማን ኢየሱስ ነው እዚህ ጋር ስለ ሁሉም ሃይማኖት እያወቃል፣ እሱን ይቅርብሽ ምናምን። ይሄ እኮ አዋቂነት አይደለም። ስለ ሁሉም ሃይማኖት አወቀም አላወቅም አዋቂነት አይደለም። ስለ ራሱ ሃይማኖት መጀመሪያ መርምሮ አጥንቶ ማወቅ አለበት። ይሄን ከጨረሰ በኋላ ነው ሌላ ሃይማኖት ጋር ገብቶ ማውራት የሚችል። የአንቺን ሃይማኖት ከአንቺ በላይ አውቃለሁ እኔ። ሃይማኖቴ ምንድነው? የኔን ሃይማኖት አውቃለሁ። አዎ፣ ይሄ ክርስቲያን አይደለም። ክርስቲያን ማይ እስ ወይይህ፣ በስመ አብ፣ በስመ አብ ማለት ክርስቲያን አይደለሁም ብላ ክርስትና ካድሽው እኮ። እኔ ኦርቶዶክስ ተዋህዶ ክርስቲያን ነኝ። እሺ ኢየሱስ ክርስቶስ ኦርቶዶክስ ሆኖ ብሎ አስተምሯል? ለማስተማር ጭራሽ አላስተማረም። እኔ ታውቂያለሽ። አንተ ቆይ እኔ የምልህ አንተ ስለ ኢየሱስ ምን አገባህ? ነው እያልኩ ያለው። እንደሱ ምን አገባህ አይባልም። ይኸውልሽ ወገናችን ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነብይ ነው። ስለዚህ ያገባናል። ስለ ነቢያት መስበክ አለብን። እኛ የአምላክን ሕግና ስርዓት የምንከተል ሰዎች ማለት ነው። ገብቶሻል? አሎ ቤተሰቦች መጥተው እዚህ ጋር ሁሉ ይገልጸው ተያቸው፣ ዝም ተያቸው። ትኩረትሽን እዚህ ጋር አድርጌ ኢየሱስ ክርስቶስ ክርስቲያን ሆኖ ብሎ አላስተማረም። ነው ኦርቶዶክስ ስለ እውነተኛው አምላክ እግዚአብሔር ይመስገን። ስለ እውነተኛው አምላክ አውቄ። የትኛው ነው እውነተኛው አምላክ? ኢየሱስ ክርስቶስ እንደ ኢየሱስ ክርስቶስ አምላክ አለኝ ብሎ አስተምሯል። መጽሐፍ ቅዱስ ላይ ላሳየሽ መጽሐፍ ቅዱስ ይኸውልህ። እኔ አሁን አንተ ነገሮችን አጣማ የሆነ ነገር እንትን ልትል ትችላለህ እኮ። ይኸውልሽ ማስረጃ ልስጥሽ ወይ ነው ያልኩት። እኔ ስለ ሁሉም ማውቃለሁ፣ አልፈልግም የማውቀው ይበቃኛል። እሺ፣ ኢየሱስ ክርስቶስ ክርስቲያን ሆኖ ብሎ አስተምሯል ካወቅሽ፣ ይሄን ንገሪኝ። ሁሉን ማውቃለሁ ብለሽ ነው። ክርስቲያን ሆኖ ብሏል። ይኸውልህ፣ አንዳንዴ ማለት ነው ድንጋይ ላይ ውሃ ማፍሰስ የሚሆነው ማለት ሂድና ከአባቶች ይሄንን መማር ከፈለግ ሄድና ከአባቶች ምንም አውቃለሁኝ አልሸንኩ ሳ ማለት አታውቅም። ክርስትናን እየአምኜ እየኖርኩ ነው አይደለ? አሁን አንተ ተመልካችሁ ወይም አንተ ለራስህ ሙስሊም ከሆንክ ሙስሊምን ትልትል የምትችለው ስለ ራስ ሃይማኖት ሰብከ ነው። ኢየሱስ ክርስቶስ ስለምን ለምን ስለ አይሁድ አስተማረ? ስለ ፈሪሳውያኑ ለምን አስተማረ? ነው፣ እሱ ጌታ ነው? እሱ አምላክ ነው? አይደለም። አምላክ አለው ባሪያ ነው። መጽሐፍ ቅዱስ ላይ ላሳይሽ፣ ባሪያ ነው ይላል። ያሰብሻል ወላ ላሳይሽ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ባሪያ እንደሆነ ተገልጿል። ምንታ ያለሽ ያ ላለ እሱም ማለት ነው እሱን እኔ እግዚአብሔርን አንገቴ ይቀላል እንጂ ከሃይማኖቴ ወይ አላደርገውም። የትኛው ሃይማኖት ኢየሱስ ክርስቶስ አያውቀውም። ወላሂ ክርስትና የሚባል አያውቅም። ወላሂ ክርስትና የሚባል አያውቅም። አንተ ጭራፍ ወላሂ ብለ ትምላለህ እርግጠኛ ስለሆንኩ ነው። አንቺ ግን አንድ ቦታ ክርስቲያን ሆኖ ብሎ እየሱስን ጥያቄ ትጠይቀህ። እሺ፣ እዚህ ጋ አሁን ግን፣ ኧረ ነው ይቅርብኝ። ስለ ሃይማኖት አይመለከተኝም፣ በቃ ይቅርብኝ። እኔ አሁን እኔ ከሙስሊም እህቶቼ ጋር ልታጣላይ ነበር። እግዚአብሔርን ከሙስሊም እህቶቼ ጋር ጊዜም ጭራሽ በረዳት እና ማወቅም አትፈልግም ምንም እሺ ወደ ገዛ ወገኖቻችን እንሂድ። ጀነት መግባት አይችልም በምትለው በደንብ ነው የምንገባው። አንድ ሰው ጌታን እንደ ግል አዳኝ አድርጎ ከተቀበለ፣ በልቡ አዳኝነቱን ካወቀ እንትን ካለ ከተቀበለ፣ ከአንትን ካለ ይገባል። እሱ ማለት እኔ የራሳችሁን ሃይማኖት እናንተ ልታውቁት ትችላላችሁ፣ ስለኛ ሃይማኖት እኛ ልናውቅ እንችላለን። ግን ደግሞ እሽ ልታወራ መሰለኝ በክርስቶስ ለማሳ ክርስቲያን ገነት ይገባል የሚላለው ወይ ነው ጥያቄው። አሁን ቃል በቃል እኛ ክርስቲያን ገነት ይገባል ካልሽ የቱ ጋር ነው ክርስቲያን ገነት የሚገባ ያለው? ቃል በቃል እኛ ሙስሊሞች ገነት ትገባላቸው ብሎ ተነግሮልናል። አላህ ቃል በቃል ሲናገር ያመነ ምናምን በአላህ ያመነ የሚለው ልቶ ችግር የለውም። አላህ ያመነ ገነት ይገባል የሚል ነፋለ። እሱን ሳይሆን ሃይማኖቱን ጠርቶ ሙስሊሞች የገነት ናቸው የሚል ቃል በቃል አለ። ነቢዩ ስ ላ ሰለም ሲናገሩ ምናሉ አሉ አልጀነቱ ላ የድኩሉሃ ኢላ ነፍሱን ሙስሊም አሉ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አሉ። በቁርአንም ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊምን እድኩሉ ልጀና ይላል፣ እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁኝ አለ። በዚሁ አንጻር ክርስትና ላይ ክርስቲያን ገነት ይገባል የሚላለው ወፌላ ሲጀምር አምላክ አልደለም እንደዚህ ጸሐፊ ነው። ቀደም አምላክ እግዚአብሔር እንደ ክርስትና ክርስቲያን ሆኑ ብሎ አዘዋል ወይ አላዘዘም? እሺ ነቢያቶችስ ክርስቲያን ሆኑ ብለው ትውልዶቻቸውን አስተምረዋል ወይ አላስተማሩም? እሺ እንደው አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ ጠቅሶ እከሌ ነቢይ ክርስቲያን ነበር ያለበት አለ የለም? የሐዋርያት ስራ ምዕራፍ 11 ቁጥር 36 ላይ በአንጾኪያም ደቀ መዛሙርቶች ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ማን ነው ባዩ? አምላክ ነው ወይ አይደለም ነብያቶች ናቸው አይደሉም ታዲያ ማን ነው ሰዎች ናቸው እሺ እሱን እንለፈው እና አሁን ጥያቄሽ ምን ነበር መጀመሪያ ላይ ጥሩ ጥያቄ ጠይቀሻል እሱ ምንድን ነው በገነት ውስጥ አምላክ እያመሰገናቸው ትኖራላቸው ሆይ አዎ አላህ ስብሃነ ወተዓላ ቃል በቃል እንዳውም እኛ ልታስተውል የሚገባው ነገር በጀነት ውስጥ ትልቁ ጸጋ ከአምላካችን ጋር የሚኖረን መንፈሳዊ ህይወት ነው አላህ በቁርአን ላይ ይናገራል ስለ ጀነት ጸጋ ከገለጸ በኋላ ወዓደ ላሁ ለዚነ አመኑ ወዓሚሉ ሳሊሓት ጀናት ተጅሪ ምን ታሕትያ ለንሃሩ ወመሳኪነ ጠይበተ ጥሩ ህይወት በገነት ውስጥ ይኖራሉ ካለ በኋላ ምን አለ? ወሪድዋኑ ሚነ ላሂ አክበር፣ ነገር ግን ከነዚህ ከገነት ጸጋዎች ሁሉ የእኔ ጌታቸው የአላ ውዴታ በላጭ ነው ይላል። የእርሱን ውዴታ መጎናጸፋችን እርሱን እያየን መኖራችን እርሱን እየሰማን መኖራችን እርሱን እያናገረን እንደፈለገን መኖራችን ቶቸ አላርን ይህ ሁሉ ትልቁ ጸጋ ነው በጀነት ውስጥ

አካልንትን ጸጋ ለ እኛ የምናገኘው ሁለተኛ ደግሞ ከዚያ በላይና በላጩ ምንድን ነው ከአምላካችን ጋር የሚኖርን መንፈሳዊ ህይወት ነው እርሱን የማየት የመስማት እንደፈለገን የማናገር የእርሱን ውዴታ መጎናጸፍ እርሱን እያመሰገንን መኖር ይሄኛው ነው ትልቁና በላጩ

የመስገብገብ ባህሪ ከልባቸው ተመንጭቆ ወጥቷል። ትልቁ ጸጋ ደግሞ ይህኛው ነው። ለውስጥህ ላይ ያለ ክፋት ነገር እንዳለ መንጭቆ ያወጣል፣ ጀነት ከመግባታችን በፊት ወነዛዕና ማ ፊ ሱዱርህ ምን ቅላል። በውስጣቸው የነበረ ቅናቻል ባህሪ ምንጭ አድርጌ ያወጣላቸዋለሁ፣ ለገነት ከመግባታቸው በፊት። የለም ይሄ ነገር አሁን ፈልጋለን የሚለው ጸጋ ያልተሟላለት አካል ነው። ሌላ የመፈለግ ባህሪ ያለው ላይ የጀነት ሰው ይሄና አይልም። ሁሉ የተሟላበት አለም ነውና ታዲያ ምንድነው የሚያደርጉት? ከተባለ የተሰጣቸውን በማመስገን ይመልሱለታል። ይሉን ይላሉ አሉ ነብ ሰላሰለም ያ ረበና ጌታችን አላ ሆይ አለም ቱበይጦ ጁሃና ፊታችንን ብርሃናማ አላደረክልን ምለ ይሉታል። ወለጀይ ተራ ሚንናር ከእሳት አላዳንከን ምለ ወአትከልተለልጀና ጀነትን አላስገባህን ምለ ከዚህ በላይ ምን ጸጋ ይኖራል? ያው ሁሉን ሰጥተህናል ይላሉ።